ሰላም ጤና ይስጥልኝ ዩቲዩቦች፣ እንደምን ሰነበታችሁ። በዛሬው ዝግጅት ላይ ስለ ዊንዶው ቪስታ እንዴት አድርገን ከበፊቱ የተሻለ ፍጥነት እንዲኖረው ማድረግ እንደምንችል አብረን እናያለን። ሌሎች የተያያዙ ቪዲዮዎች ታች የሰሯቸው አሉ። ከዛ ባሻገር ግን ደግሞ ይሄ የተሻለና እኔ በግሌ ለውጥ ያገኘበት ስለሆነ ለእናንተ ለማካፈል ብቅ ብያለሁ ማለት ነው። እሱም ምንድን ነው ምን እዚህ ስታርት ከረካም በኋላ በመጀመሪያ ደረጃ እዚህ ጋር እንደምትመለከቱት ሲክሊነር የሚል አለ። መቼ ይሄን ሲክሊነር በአሁኑ ሰዓት በጣም ብዙ ሰው የሚጠቀምበት ነው። ነጻ ሶፍትዌር ነው፣ ኦፕን ሶርስ ነው። ማንም ሰው ስለሚጠቀምበት ከዚህ ባሻገር ባለ ሁኔታ ነው እንዴት አድርገን ማስተካከል እንደምንችል ምናየው። ያው ሲክሊነር፣ እሱም ታች ቪዲዮ ላይ ታች ታገኙታላችሁ ስትፈልጉ። ስለዚህ ወደ ዋናው ነገር ልመለስና ስታርት ከዛ ኮንትሮል ፓነል እንገባለን። ኮንትሮል ፓነል ሆም ከሆነ ኮንትሮል ፓነል ሆም ከሆነ የዊንዷችሁ ፊትለፊት የሚታየው እይታ ወይም ቪው ወደ ክላሲክ ቪው ቀይሩት። በዚህ ጊዜ በቀላሉ ለማየት ይቻላል ማለት ነው፣ የምንፈልገውን ነገር ለማግኘት ማለት ነው። ስለዚህ እዚህ ውስጥ የባትሪ ምልክት ያለውን አይ ቲንክ ፓወር ኦፕሽን የሚል ትፈልጋላችሁ። ያ ፓወር ኦፕሽን የሚል ታገኛላችሁ። ከዛ እዚህ ጋር እንደምትመለከቱት እኔ አሁን ሀይ ፐርፎርመንስ የሚለው ላይ ነው ያረኩትኝ። በአብዛኛውን የፋብሪካው ዲፎልት ሴቲንግ የሚያደረጉት ፓወር ሴቨር ላይ ነው መሀል ላይ ነው የሚያረጉት፣ እና እናንተ ጋም የሚሆነው መሀከል ላይ ነው ማለት ም እዚ ጋር እሱን ወደዚህ ወደ ሀይ ፐርፎርመንስ ቀይሩት። የሀይ ፐርፎርመንስ ጥቅሙ ምንድን ነው ብለን ካልን ቼንጂንግ ፕላን ሴቲንግ ውስጥ ንግባና ከዛ ቼንጂንግ አድቫንስድ ፓወር ሴቲንግ ውስጥ ገብተን ዲቴሉን ማየት እንችላለን። እሱ ምንድን ነው? እዚህ ስትመለከተው አሁን ፕሮሰሰር ፓወር ዩኒቱ ወይም ማኔጅመንት ስንመጣ የሚጠቀመው ሀንድረድ ፐርሰንት ነው። ሴቲንጉ ምንድን ነው? ፓወር የሚጠቀመው በሙሉ ሀይሉ ሀንድረድ ፐርሰንት ስለሆነ የሴንትራል ፕሮሴሰር ዩኒታችሁ በትክክል በቂ ሀይል ስለሚያገኝ የሚመጡትን አፕሊኬሽኖች ቶሎ ቶሎ ሊከፍትላችሁ ይችላል ማለት ነው። ስለዚህ ከበፊቱ የተሻለ ፍጥነት ታገኛላችሁ። ፕሮሰሰሩ በቂ ኤሌክትሪክ ከማዘርቦርዱ ስለሚለቀቅለት ማለት ነው። ያን ማኔጅ ለማድረግ እዚህ ጋር መታችሁ ነው የምታስተካክሉት። ያው የመጀመሪያው ፓርት ላይ ማለት ነው የዲቴይሉን ለማየት ነው። ሌላው ያው ፒሲአይ የምትጠቀሙ ከሆነ ፒሲአይ ለምሳሌ ግራፊክ ካርድ የምትጠቀሙ ሰዎች ካላችሁ ለምሳሌ እዚህ ውስጥ መታችሁ ሴቲንጉን ማክሲማይዝ ማረግ ታደረጉት ነው የምታረ ማድረግ አለባችሁ ማለት ነው። በዚህ ጊዜ የተሻለ ኤሌክትሪክ ስለሚለቀቅለት ፒሲአያችሁ ይሰራል ማለት ነው። ፒሲአይ ኤክስፕረስ ሳውንድ ማን ነው ቪዲዮ ካርድ የምትጠቀሙ ሰዎች ለምሳሌ ማለት ነው። ሌሎችም በተመሳሳይ ዋየርለስ አዳፕተር የምትጠቀሙ ለምሳሌ ላፕቶፕ ተጠቃሚዎች እሱንም በተመሳሳይ እዚ ጋር መታችሁ ማክሲማይዝ ፐርፎርማንስ ማድረግ አለባችሁ ማለት ነው የተሻለ ፍጥነት እንዲያገኝ ማለት ነው። ይህን ከጨረስም በኋላ ያው አፕላይ ብሎ እንወጣለን ኦኬ እንሏለን ማለት ነው። ስለዚህ ወደ ኋላ ስንመለስ እዚ ጋር እንደምታዩት ፐርፎርማንሱ እዚ ጋር የምትመለከቱት ስታር ተጨምሮ እናገኘዋለን ማለት ነው። የሚጠቀመው ፐርፎርማንስ ሀይ ነው ማለት ነው። በዚህ ጊዜ ኮምፒውተራችን ከበፊቱ ፈጠን ይላል ማለት ነው። ይህ አፕሊኬሽኖችን በምንከፍትበት ወቅት ነው። ያ ማለት ምንድን ነው? አሁ ለምሳሌ ዘግቼው መልሼ የማበራባት ጋፕ ፍጥነቷ ይጨምራል። ያ ራሱ አንዴ ኮምፒውተር ዋናው እና አስፈላጊው ፍጥነት ስለሆነ ማለት ነው። ሌላው ኮምፒውተራችን ልክ ሲበራ ና ሲጠፋ አብሶ ዊንዶ ቪስታ በጣም የሚቆይበት ጊዜ አለ። ያንንም ለማስተካከል እንዳልኳችሁ፣ ሌላው ሲክሊነር ላይ ያለ ሀምሳ ፐርሰንቱን በዛ ማስተካከል ይቻላል ማለት ነው። በዛ በተጨማሪ ደግሞ ኮንትሮል ፓነል ሆም እንመልሰዋለን። እዚህ ጋር መጣና በቀላሉ ለማግኘት እንድንችል ማለት ነው። ከዛ ፕሮግራምስ እንገባለን። ፕሮግራምስ ከገባን በኋላ እዚህ ጋር ተርን ኦፍ ዊንዶው ኦን ኦፍ የሚል አለ። በፊውቸር አሁን በሚቀጥለው ስናበራውና ስናጠፋው አብረው ከኦፕሬቲንግ ሲስተሙ ጋር የሚነሱ ፕሮግራሞችን እንቀንሳቸዋለን ማለት ነው። የማያስፈልጉ ለምሳሌ ፒሲ ታብሌት ምናምን የሚባሉ ፕሮግራሞች አሉ። ጌሞች ለምሳሌ የማይክሮሶፍት ጌም መቼ ማንም ሰው በአሁኑ ሰዓት አይጠቀምም፣ ሌሎች የተሻሉ ጌሞች ስላሉ ማለት ነው። ስለዚህ አሁን እዚህ ውስጥ እንገባና እንቀንሰዋለን። ለተወሰነ ሰከንድ እንጠብቋለን፣ ፕሊስ ስለሚለን ማለት ነው። ኦኬ፣ አሁን እዚህ ውስጥ እንደምትመለከቱት፣ እዚህ ውስጥ ልብ ብላችሁ ተመልከቱ። አሁን እኔ ጋር ምንም እዚህ ሳጥን ሳጥን ነገሮች አሉ እንደምታዩት ቲክቲክ የተደረጉ ነገሮች የሉም፣ እንዳለ አንስቻችኋለሁ። ለምሳሌ ጌምን ውሰዱ። ሌላው የፒሲ ታብሌት የሚባል ነገር አለ። በጣም ብዙ አለ፣ ሪሞት ዲፍረንሻል ኮምፕሬሽን የሚለ በጣም ብዙ ብዙ ነገሮች አሉ። የማያስፈልጉ ናቸው ማትጠቀሙ ባቸው ፕሮግራሞች ሁሌ ብቻ። ግን ምንድ ነው ከኮምፒውተሩ እኩል አብረው እየተነሱ ያው የኮምፒውተር ጊዜ ነው የሚያጣብቁት። እሱ ሁሉ ተነስቶ እንደገና ከዛ በኋላ ነው ወደ አገልግሎት መስገቡት እንጂ ሙሉ ለሙሉ ፒሱ እስካል ተነሳ ድረስ የሆነበትን ብትጫኑ መልእክት አይሰጣችሁም ልብ ብላችሁ ካያችሁ ያ ምንድነው እንዳለ እነዚህን ሁሉ ፕሮግራም ሰብስቦ እስከሚያገኝ መታገስ ስላለባችሁ ማለት ነው ስለዚህ እሱስ ገብታችሁ ይህን ልብ ብላችሁ ተመልከቱት ብትችሉ እንደኔ ሁሉንም አንሱት ብዙ የምትጠቀሙት ነገር ስለሌለ ከዚህ ውስጥ ማለት ነው እርግጠኛ ነኝ እንዳለ አንሱት ቴክ ቴክ የተደረጉ ነገሮችን ማለት ነው ለ ለምሳሌ ምን ልበላችሁ እዚህ ጋር ፒሲ ታብሌት ይላል አይደል አሁን እዚህ ጋር ነበረበት ልበላችሁ እንደዚህ ለመመለስ ነው እኔ ግን እንደዚህ አይነት ነው የምታገኟት ራይት ምልክት እሷ ማውጣት ከዛ ሁሉን ማውጥታችሁ ስት ጨርሱ ኦኬ ስት ነኩ እኔ ጋር ቶሎ ጠፋ እናንተ ጋር ግን ገና አዲስ ስለሆነ ያስተካከላችሁት መታገስ አለ አለባችሁ ኮምፒውተራችሁን ሬጂስተር ይጠይቃችኋል ሪስታርት ጠይቋችሁ ሊጠፋ ሲል እንደገና ፕሊስ ዌት ብሎ ብዙ ይቆያል። ያ ምንድነው በሚቀጥለው ኮምፒውተራችሁ ተመልሶ ሪስታርት አድርጎ ሲበራ እነዛ ፕሮግራሞች ስለማይነሱ ያለ ማስተካከል ስላለበት ትንሽ ሊቆይ ይችላል። ከዛ በኋላ ግን ይበራል። ከበራ በኋላ ከዛ በኋላ በጣም ፈጥኖ ነው የሚበራው ከበፊቱ፣ ባጭሩ ይበራል። ከዛ ቶሎ ወደ የምትፈልጉት ነገር የምትፈልጉትን ኢንተርኔት ሳምቲንግ ሰርፍ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ምንድነው? ባጭሩ ልክ ኮምፒውተራችን ሲበሩ የማንፈልጋቸው ፕሮግራሞች ገና እነሱን ፈልጎ እስከሚያገኝ ለአገልግሎት አይዘጋጅም። ስለዚህ ምንድ ምናደረገው በቃ እነዚህን ፕሮግራሞች አንፈልጋቸውም ተዋቸው አይነት ትዕዛዝ ነው እዚህ ውስጥ። ከዛ በሚቀጥለው ሲበራ ፒሲ፣ ታብሌት ፒሲ፣ ጌም ምናም ብላብላ የሚባሉ ፕሮግራሞችን ሲፈልግ ጊዜ አያጠፋም ማለት ነው። ቶሎ የምንፈልገውን ፕሮግራም መከታተል ወይም የምንፈልገውን ነገር ማድረግ እንችላለን ማለት ነው። ባጭሩ ለዊንዶ ቪስታ ይህን በማድረግ መጠቀም እንችላለን ማለት ነው። በዊንዶ ኤክስፒ ላይ እንደዚህ አይነት ፕሮግራሞች ስለሌሉ ናቹራሊ ዊንዶ ኤክስፒ ከዊንዶ ቪስታ ያለው አፕሊኬሽን በጣም ትንሽ ስለሆነ ይህ እንደዚህ አይፈጅም፣ ግን ዊንዶ ቪስታ ይሄ ስለሚፈጅ ነው ማለት ነው። በተመሳሳይ ዊንዶ ሰቨን ለዛም ይመስለኛል ይሄን ችግር ቀርፈው የተሻለ ፍጥነት አድርገው ያወጡት ማለት ነው። እና ይሄ ነው ባጭሩ አመሰግናለሁ።